ሰላም ሰላም ውዴ ኢትዮ ቤተሰቦች፣ እንዲሁም አዲሶች እንኳን ወደኔና ቻናል በሰላም መጣችሁ። ዛሬም በሌላው አዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ላሳያችሁ የፈለኩት በእኔ ቤት የቀይስር ሰላጣ አሰራር ነው ማለት ነው። አብራችሁን ቆዩ። እዚህ ጋር ቀይስር ሰላጣን ለመስራት የሚያስፈልጉንን ግብዓቶች በሙሉ አዘጋጅቻለሁ ማለት ነው። ሁሉንም አይነት እዚህ ጋር ሁለት ካሮት አለኝ፣ መካከለኛ እዚህ ጋር ሶስት ድንቾች አሉ፣ መካከለኛ እንዲሁም ቀይ ስር ሁለት አለ። ቀይ ሽንኩርት አንድ ራስ አለን። ቃሪያ ሁለት አለን። ነጭ ሽንኩርት እንዲሁ ከዚህ ግማሹን ነው የምጠቀመው። እንዲሁም ደግሞ ቦለቅ ያለ ማለት ነው። እነዚህን ግብአቶች በሙሉ አድርገን ቆንጆ የሆነ ሰላጣ እንሰራለን። እዚህ ጋ ኦቨኑ ላይ በብረት ድስት ዋጥቻለሁ ማለት ነው። በቅድሚያ የምንቀቅለው ድንቹንና ካሮቱን ነው ማለት ነው። ቀይ ስሩን ለብቻ ነው የምንቀቅለው፣ ምክንያቱም ድንቻችንና ካሮቱን የቀይ ስሩን ከለር ይይዙብናል ማለት ነው። ስለዚህ ድንችና ካሮቱን አንድ ላይ ከቀቀልን በኋላ ቀይ ስሩን ለብቻ ነው ማለት ነው። እንዲሁም ደግሞ ቦለቄውንም ቢሆን የራሱ ቀለም ስለሚለቅ የቦለቄም ለብቻ ነው የሚቀቀለው። እሱን አብስለን ደግሞ እንመለሳለን ማለት ነው ሁሉንም እዚህ ጋር ሁሉንም ግብአቶችን ቀቅ እያለው ማለት ነው። የሚቀቀሉትን ካሮቱን፣ ቀይ ስሩን እንዲሁም ድንቹን ነው ማለት ነው። እዚህ ጋር ያሉት የተቀቀሉት በቅደም ተከተል ድንችና ካሮቱን አንድ ላይ ከዛ ቀይ ስሩን የቀቀልኩት ማለት ነው። ሌላው ደግሞ እዚህ ጋር ኦሊቫ ኦይል አለኝ። ማንኛውንም ዓይነት ዘይት መጠቀም ትችላላችሁ። ቃሪያም አለ፣ ነጭ ሽንኩርት ከአንዱ ራስ አምስት ፍሬ ብቻ የተጠቀምኩት ቀይ ሽንኩርት አንድ ራስ ልጫለው እዚጋ ቁንዶ በርበሬ ነው ያለኝ። ቦሎቄውንም ደግሞ እንዲሁ ለብቻ ነው ማለት ነው የቀቀልኩት ቀለሙ ስለሚለቅ ስለሚለቅ። ሌላው ደግሞ ጨውና ሚጥሚጣ አዘጋጅቻለሁ። አሁን ወደ ስራ እንገባለን። በቅድሚያ የምንከትፈው ያው ካሮታችንን ነው ማለት ነው። ቀለማቸው ማይለቁትን እናስቀድምና እንከትፋለን። መጀመሪያ ካሮታችን ነው የምንልጥ። ከላጥን በኋላ ነው የሚከተፈው እንደዚህ ሁሉንም ግብአቶችን አንድ ላይ ልጭ መጥቻለሁ ማለት ነው። አሁን ደግሞ በምንፈልገው አይነት አከታተፍ መክተፍ እንችላለን። እኔ በዚህ በቅርጽ ማውጫ ነው የምጠቀመው ማለት ነው። ሁሉንም እናንተ ደግሞ በምትፈልጉት ጁሊያን፣ ክብ፣ የተለያዩ ነገሮችን መክተፍ ይቻላል ማለት ነው። እኔ ግን ያው በዚህ በመክተፊያው በቅርጹ ፈልጌ የከተፍኩት ማለት ነው። እሱንም ሁሉንም ከድንች እንጀምራለን። ካሮት ቀለማቸው እንዳይነካካ እንደዚህ አድርገን እንከትፍና እናዘጋጃለን ማለት ነው። የቀቀልናቸውም በሙሉ እንደዚህ ከከታተፍን በኋላ ቀይ ስራችን ሲቀር ማለት ነው ቀይ ሽንኩርቱን እናስቀድማለን። እንዲሁም ደግሞ ነጭ ሽንኩርትና ቃሪያውን ከከተፍን በኋላ ነው መጨረሻ ላይ ቀይ ስሩ የምንከትፈው ማለት ነው። በዚህ አጋጣሚ ለመጀመሪያ ጊዜ ወደ እኛ ቻናል የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ከጎኔ ዶሎ ምልክት በመጫን አዲስ ቪዲዮ ስሰራ ወደ እናንተ ይመጣል ማለት ነው። ለምትከታተሉኝ ሁሉ ደግሞ ስለምትከታተሉኝ ከልብ ከልብ አመሰግናለሁ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ ላይክ አድርጉልኝ እዚህ ጋር ካሮቱን ድንቹን ቀይ ስር ስንከትፍ ያው ደቀቅ ይል ጥሩ ነው ማለት ነው። ላፍ ላበላል እንዲመች ቢሆን በጣም ትልልቅ ከሆነ ሊያስቸግር ስለሚችል ላፋችን እንዳይከብደን አድርገን ምንከትፈው ማለት ነው። እንደዚህ ሁሉንም አትክልቶች ድንቻችን፣ ካሮታችን፣ ቀይ ስሩን፣ ነጭ ሽንኩርት፣ ቃሪያ እንዲሁም ደግሞ ቀይ ሽንኩርታችንን አንድ ላይ እንደዚህ እንጨምርና የተቀቀለ ቦሎቄም አዘጋጅተናል። የተቀቀለውንም ቦሎቄ መጨመር እንችላለን፣ እንጨምራለን። ሌላው ደግሞ እዚህ ጋር ቲማቲም መጠቀም ይቻላል፣ አቮካዶ መጠቀም ይቻላል። እነዚህን ስትጠቀሙ ግን ያው ጥሬ ነገር ስለሆኑ ሎሚ መጨመር ይገባል ማለት ነው። እነሱን መጨመርም ይቻላል። ቀዝቀዝ ሲል ደግሞ ቆንጆ ነው ማለት ነው። ከመበላቱ በፊት ትንሽ ፍሪጅ ውስጥ ቀዝቀዝ ቢል በጣም ነው የሚጣፍጠው። አሁን ደግሞ ለሰላጣችን የሚሆን ድሬሲንግ እንሰራለን ማለት ነው። ብዙም ያን ያክል አናበዛውም። እዚህ ጋር የምጨምረው ጨው ነው ማለት ነው። ጨው የጨመርኩት አንድ የሻይ ማንኪያ ነው። እንዲሁም ደግሞ ሚጥሚጣ አዘጋጅቻለሁ። ሚጥሚጣ የጨመርኩት ግማሽ የሻይ ማንኪያ ነው ማለት ነው። እንዲሁም ደግሞ ቁንዶ በርበሬ ይጨምራለሁ። ቁንዶ በርበሬ የጨመርኩት አንድ ሶስተኛ የሚሆን የሻይ ማንኪያ ነው። አሁን ደግሞ የምጨምረው ኦሊቫ ኦይል ነው፣ ወይንም ማንኛውንም ዘይት መጠቀም ትችላላችሁ። የአትክልት ዘይት እሱን እንደዚህ እንጨምርና እናዋህደዋለን ማለት ነው። እዚህ ጋር ትንሽ ኦሊቫ ኦይል ያነሰው ስለመሰለኝ ትንሽዬ እንጨምራለን ማለት ነው። ትንሽ ቀጠን ቢል ቆንጆ ነው ከሚወፍር ስለዚህ፣ እሱን ደግሞ በደንብ እንደዚህ በማንኪያ ቆንጆ አድርገን እናዋህደዋለን። በመጨረሻም ሰላጣችን ላይ እንደዚህ እንጨምራለን። እንደዚህ ሰላጣችን ላይ ከጨመርን በኋላ ሁሉም እንዲዋሃድ በደንብ እናማስለዋለን ማለት ነው፣ ሁሉም ቦታ ላይ እንዲዳረስ። ይህን የመሰለ ለጾም ጊዜ አፒታይዘር የሚከፍት ቆንጆ የሆነ ሰላጣ የካሮት የቲማቲም እንዲሁም ደግሞ የድንች ሰላጣ ነው ማለት ነው። ሰርታችሁ ሞክሩት። በጣም ይጣፍጣል። በጣም ልዩ ነው። ቪዲዮን አይታችሁ ከወደዳችሁት ሀሳብ አስተያየትም ካላችሁ ኮመንት ላይ ጻፉልኝ፣ ላይክ አድርጉልኝ። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደግሞ ሰላሙ ሁሉ እመኝላችኋለሁ። ቻው።